በአንድ ጉዞ ከስድስት ሺህ ብር በላይ ለኮቴ ክፍያ ወጪ እናድርጋለን ሲሉ አሽከርካሪዎች ቅሬታቸውን ገለጹ። ከጅቡቲ አዲስ አበባ ጭነቶችን የሚያመላልሱ የከባድ መኪና አሽከርካሪዎች በተደጋጋሚ የሚጠየቁት የኮቴ ክፍያ ስራቸውን እንዳከበደባቸው ቅሬታቸውን አሰምተዋል። ተጨማሪ ይዘንበታል። በትግራይ ክልል የጤና መድን ፕሮግራም አሁን ላይ በክልሉ ምንም አይነት አገልግሎት እየሰጠ እንዳልሆነ ተነገረም። በጦርነቱ ምክንያት የተጎዳውን የክልሉን የጤና ስርዓት ወደነበረበት ለመመለስ ጥረቶች ቢቀጥሉም የመድ መድኃኒቶችና ሌሎች የህክምና ግብአቶች አቅርቦት እጥረት የጤና ባለሙያዎች ውስንነት የክልሉ የጤና ስርዓትን እየፈተኑ ካሉ ችግሮች መካከል ናቸውም ተብሏል እነግራቸዋለን። የእምቦጭ አረም እርሻ ስራ ላይ ከፍተኛ ተጽዕኖ እያሳደረ መሆኑ ተሰማም በጣና ሀይቅ ያለው የእምቦጭ አረም ሽፋን ከ5000 ሄክታር መሬት በላይ መሸፈኑን ባህርዳር ዩኒቨርሲቲ አስታውቋል በቆይታችን እነግራቸዋለን። በማዕከላዊ ሶማሊያ ቤሌት ደዌን ከተማ በሚገኝ ሆቴል ላይ በመኪና ላይ ቦምብ ፈንድቶ ሁለት ታዋቂ የባህል ሽማግሌዎችን ጨምሮ ስድስት ሰዎች መሞታቸውን የአይን እማኞች ተናግረዋል እነግራችኋለን። ዩክሬን በአሜሪካ የቀረበውን የተኩስ አቁም ስምምነት ለማድረግ ተስማማች በሳውዲ አረቢያ በተደረገው የአሜሪካና የዩክሬን ስብሰባ ጦርነቱን ለማስቆም አዎንታዊ ውጤት አሳይቶ ተጠናቋል ተጨማሪ ዘንበታል ተጨማሪ ዘንበታል ከዜናዎቹ ጋር ዳግም ተገኝ ነኝ አብራችሁን ቆዩ የእምቦጭ አረም እርሻ ስራ ላይ ከፍተኛ ተጽዕኖ እያሳደረ መሆኑ ተሰማ። በጣን ሐይቅ ያለው የእምቦጭ አረም ሽፋን ከአምስት ሺህ ሄክታር መሬት በላይ መሸፈኑን ባህርዳር ዩኒቨርሲቲ አስታውቋል። ዩኒቨርሲቲው በሳተላይት አደረግኩት ባለው ክትትል አረሙ ከሐይቁ ባሻገርም በገበሬዎች እርሻ ላይ እየተስፋፋ መሆኑን ጠቁሟል። የዩኒቨርሲቲው የሥነ ምድር መረጃና ቴክኖሎጂ ማዕከል ዳይሬክተር ዶክተር ዳንኤል አያሌው በሐይቁ ዙሪያ ይከወን የነበሩ እርሻዎችና የግጦሽ መሬቶች ቀስ በቀስ በአረሙ እየተወረሩ አርሶ አደሮችም ችግር ላይ እንዲወድቁ ያል። እያደረገ መሆኑን ለሀገሬ ቴሌቪዥን ተናግረዋል። ከአርሶ አደሮቹ በተጨማሪ በሐይቅ ውስጥ ያለው ብዝሃ ህይወት ላይ አደጋ መጋረጡንም አክለዋል። ዳይሬክተሩ ዩኒቨርሲቲው የእምቦጭ አረምን ለማስወገድ ከሚሰራቸው የምርምር ስራዎች በተጨማሪ የተለያዩ ማሽኖችን በማሰማራትና ህብረተሰቡን በማሳተፍ እምቦጭን ለማስወገድ በተለያዩ ጊዜያት ጥረት እያደረገ እንደሚገኝ አንስተዋል። አሁን ላይ በክልሉ ባለው የጸጥታ ሁኔታ ምክንያት ህብረተሰቡን አስተባብሮ አረሙን የማስወገድ ስራ በመቋረጡ ከአምስት ዓመት በፊት ከነበረው 1032 ሄክታር መሬት ሽፋን ወደ 5 አምስት መቶ ሄክታር መሬት እንደደረሰም ተናግረዋል። በአንድ ጉዞ ከስድስት ሺህ ብር በላይ ለኮቴ ክፍያ ውጪ እንዳረጋለን ሲሉ አሽከርካሪዎች ቅሬታቸውን ገለጹ። ከጅቡቲ አዲስ አበባ ጭነቶችን የሚያመላልሱ የከባድ መኪና አሽከርካሪዎች በተደጋጋሚ የሚጠየቁት የኮቴ ክፍያ ስራቸው እንዳከበደባቸው ቅሬታቸውን ለሀገሬ ቴሌቪዥን ገልጸዋል። አሽከርካሪዎቹ ከጅቡቲ አዲስ አበባ እስከሚደርሱ ድረስ በሚያቋርጧቸው የተለያዩ ክልል ከተሞች እስከ ስድስት ሺ ብር ድረስ እንደሚጠየቁም ተናግረዋል። ከጅቡቲ አዲስ አበባ ባለው መንገድ ላይ በተለያዩ ቦታዎች የኮቴ ክፍያዎች ሚጠየቁ የተናገሩት አሽከርካሪዎቹ አይሻ፣ ድሬዳዋ፣ ካራሚሌ፣ ቆቦ፣ ቦረዳ፣ ጭሮ፣ ደበሶ እና ሞጆ ከተሞች በቋሚነት የኮቴ ክፍያ ከሚከፈልባቸው ቦታዎች መካከል ናቸው ሲሉ ማክለዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ተሽከርካሪዎቹ የሚያጓጉዙት የግንባታ እቃዎች፣ መድኃኒት፣ አልባሳት፣ ምግብ፣ የመኪና መለዋወጫዎችና ሌሎችም ለኢኮኖሚው ትልቅ አበርክቶ ያላቸው ግብዓቶች እንደሆነ ይናገራሉ። አሽከርካሪዎቹ የመንግስትና የህዝብ ሀብትን ለተጠቃሚው ለማድረስ በሚያደርጉት ጥረት በየከተሞቹ የኮቴ ክፍያ መጠየቃቸው ተገቢ ያለመሆኑን ለሚመለከታቸው የገቢዎች እንዲሁም የትራንስፖርትና ሎጂስቲክስ ሚኒስቴር ኃላፊዎች አሳውቀን ችግሩ እንዲቀረፍ ተቋማቱ ለክልሎች ደብዳቤ ቢጽፉም ችግሩ ተባብሶ ቀጥሏል ሲሉ ማህበሩ ለጣቢያችን ገልጿል። ለአእምሮ ሕክምና የሚውለው ሊቲየም ካርቦኔት የተሰኘ መድኃኒት ከገበያ ከጠፋ አራት ወራት መቆጠራቸውን የአእምሮ ሕክምና አገልግሎት ተጠቃሚዎች ማህበር ፕሬዚዳንት እሌኒ ምስጋናሁ ለሀገሬ ቴሌቪዥን ተናገሩም። የመድኃኒቱን እጥረት በተመለከተ ለጤና ሚኒስቴር ተደጋጋሚ ደብዳቤ ቢጻፍም ታገሱ ከሚል ምላሽ ውጪ መፍትሄ እያገኙ አለመሆኑን ፕሬዚዳንቷ ተናግረዋል። በመድኃኒቱ መጥፋት ምክንያት ጊዜው ያለፈበትን መድኃኒት ለመውሰድ መገደዳቸውንም ተናግረዋል። መድኃኒቱ ወደ ሀገር ውስጥ ቢገባም መድኃኒቶችን በጤና መድን ካርድ ለመግዛት በኮሚኒቲ ፋርማሲ አለመሸጡ ተግዳሮት እንደሆነባቸውና ይህም የመድኃኒቱን ዋጋ እንዲንር አድርጎታል ሲሉም ተናግረዋል። ፕሬዚዳንቱ አክለውም መድኃኒቱ በአፋጣኝ ግዢ ካልተፈጸመ የብዙዎችን ቤተሰብ የሚበትን እንዲሁም የጤና ሁኔታን የሚያባብስ ነውም ብለዋል። በትግራይ ክልል የጤና መድህን ፕሮግራም አሁን ላይ በክልሉ ምንም አይነት አገልግሎት እየሰጠ እንዳልሆነ ተነገረ። የክልሉ የህብረተሰብ ጤና መድህን አገልግሎት ዳይሬክተር አቶ በላይ አሊ ከሀገሬ ቴሌቪዥን ጋር በነበራቸው ቆይታም በትግራይ ጦርነቱን ተከትሎ በተፈጠረው ውድመት በተለይም የጤና አገልግሎት በከፋ ሁኔታ ተጎድቷል ብለዋል። በጦርነቱ ምክንያት የተጎዳው በክልሉ የጤና ስርዓት ወደነበረበት ለመመለስ ጥረቶች ቢቀጥሉም የመድኃኒቶችና ሌሎች የህክምና ግብዓቶች አቅርቦት እጥረት፣ የጤና ባለሙያዎች ውስንነት የክልሉ የጤና ስርዓት እየፈተኑት ካሉ ችግሮች መካከል ናቸው ሲሉ አቶ በላይ ተናግረዋል። አሁን ላይ ሙሉ ለሙሉ የተቋረጠውን የጤና መድህን እንደገና ለማስጀመር የተለያዩ ስራዎች እየተሰሩ እንደሚገኙም ዳይሬክተሩ ገልጸዋል። በማዕከላዊ ሶማሊያ ቤሌደዌን ከተማ በሚገኝ ሆቴል ላይ በመኪና ላይ ቦምብ ፈንድቶ ሁለት ታዋቂ የጎሳ መሪዎችን ጨምሮ ስድስት ሰዎች መሞታቸውን የዓይን ማኞች ተናግረዋል። ፍንዳታው ያነጣጠረው መንግስት በአልሸባብ ታጣቂ ቡድን ላይ የሚወስደውን ጥቃት በማስተባበር ላይ የሚገኙ የጎሳ መሪዎችና የጦር መኮንኖች ባሉበት ካይሮ ሆቴል ላይ መሆኑን ተገልጿል። አሶሺየትድ ፕሬስ በስልክ ያነጋገራቸው ነዋሪው ሙሁሲን አብዱላሂ በጥቃቱ ሁለት ታዋቂ የጎሳ መሪዎችን ጨምሮ ስድስት ሰዎች ተገድለዋለን ብለዋል። በርካታ የተጎዱ ሰዎች ሆስፒታል መግባታቸው ን አክለዋል። የዜና እስከተጠናከረበት ጊዜ ድረስ ለጥቃቱ ኃላፊነቱን የወሰደ አካል አለመኖሩን የአሶሼትድ ፕሬስ መረጃ ጠቁመዋል። ይሁን እንጂ አልሸባብ በአፍሪካ ቀንድ ሀገራት በመንግስት ባለስልጣናትና ወታደራዊ አባላት ላይ ያነጣጠረ የቦምብ ጥቃቶችን በተደጋጋሚ ያካሂዳል። የሶማሊያ መንግስት ወታደሮችና የአፍሪካ ህብረት ሰላም አስከባሪዎች በቡድኑ ቁጥጥር ስር የሚገኙ የሶማሊያን ገጠራማ አካባቢዎችን ለመቀማትና ለማጥፋት ወታደራዊ ዘመቻ ቢያደርጉም አሁንም ከፍተኛ ስጋት መሆኑን ቀጥለዋል። ከሀገሪቱ ርዕሰ መዲና ሞቃዲሾ በስተሰሜን 335 ኪሎ ሜትር ርቀት ላይ የምትገኘው ቤሌደ ዌን የሂራን ግዛት ርዕሰ መዲናና ከአልቃይዳ ጋር ግንኙነት ባለው አልሸባብ ላይ በሶማሊያ እየተካሄደ ባለው ዘመቻ ስትራቴጂካዊ ቦታ መሆኗም ይነገራል። የየመኑ ሀውቲ አቁሞት የነበረውን የእስራኤል መርከቦች ጥቃት መጀመሩን አስታወቀም። በየመን የሚንቀሳቀሰው የሀውቲ ቡድን እስራኤል ወደ ጋዛ የሰብአዊ ድጋፎችን የሚያጓጉዝበትን መስመር በአራት ቀናት ውስጥ እንድትከፍት አስጠንቅቆም ነበር። እናም አሁን ቀነ ገደቡ የተጠናቀቀ መሆኑን ተከትሎ በቃሉ መሠረት የእስራኤል መርከቦች በቀይ ባህር፣ አረቢያን ባህርና ባቤል መንደብ እንዳያልፉ ማግደዋል። በኳታር ግብፅና አሜሪካ አደራዳሪነት ከወር በፊት የተካሄደው የእስራኤልና ሐማስ የተኩስ አቁም ስምምነት ቀነ ገደብ ከሳምንት በፊት የተጠናቀቀ መሆኑ ተከትሎ እስራኤል ወደ ጋዛ የሚገቡ ሸቀጦችን መተላለፊያ መዝጋቷ ማሳወቃም ይታወሳል። ሁለተኛ ዙር የተኩስ አቁም ለማስቀጠል ፈቃደኛ ያልሆነችው እስራኤል የሐውቲን ማስጠንቀቂያ በተመለከተ እስካሁን የሰጠችው ምላሽም የለም። ከዚህ ቀደም እስራኤል በጋዛ ላይ እየፈጸመችን ያለውን የንጹሐን ግድያ በመቃወም ሐውቲዎች ባለቤትነታቸው የእስራኤል በሆኑና ከእስራኤል ጋር ግንኙነት አላቸው ባላቸው የንግድ መርከቦች ላይ ጥቃት ሲያደርስ እንደነበርም ይታወቃል። ይህን ተከትሎም በዓለም ንግድ ላይ ተጽዕኖ ፈጥሮ እንደነበር የሚታወስ ነው በማለት

ዩክሬን በአሜሪካ የቀረበውን የተኩስ አቁም ስምነት ምክረ ሀሳብ ለመቀበል ተስማማች። በሳውዲ አረቢያ በተደረገው የአሜሪካና ዩክሬን ስብሰባ የሩሲያና ዩክሬን ጦርነትን ለማስቆም አወንታዊ ውጤትን አሳይቶ ተጠናቋል። ዩክሬን በስብሰባው አሜሪካ ያቀረበችውን ለሰላሳ ቀናት የሚቆይ የተኩስ አቁም ስምነት እንደምትቀበል ሁለቱ ሀገራት በጋራ በሰጡት መግለጫም ገልጸዋል። ይህን ተከትለውም አሜሪካ ለዩክሬን ወታደራዊ እርዳታ ማድረግ እንደምትቀጥል ያስታወቀች ሲሆን በተጨማሪም ባሳለፍነው ሳምንት ያቋረጠችውን የደህንነት መረጃ ለኬቭ መስጠት እንደምትቀጥልም ገልጻለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሙሉ ለሙሉ የተኩስ አቁም እንዲደረግ እንፈልጋለን ያሉ ሲሆን፣ ተስፋችን ሩሲያ በተቻለ ፍጥነት ስምምነቱን ተቀብላ ወደ ቀጣዩ ምዕራፍ መሸጋገር ነው ሲሉም ገልጸዋል። በቀጣይ ፑቲንንም ለማናገር እቅድ እንደተያዘም ገልጸዋል። አዲሱን ስምምነት አስመልክቶ የሩሲያ የህግ አውጪ ምክር ቤት አባል የሆኑት ኮንስታንቲን ኮስቼቭ በአሜሪካና በዩክሬን ባለስልጣናት መካከል የተደረሰው የተኩስ አቁም ሩሲያን ያካተተ እንጂ በሁለቱ ሀገራት የስምምነት ሀሳብ ላይ ብቻ የተንተራሰ መሆን እንደሌለበት አስረድቷል።